እስቲ ይህንን ለሶስት ሰከንድ አይናችሁን ጨፍናችሁ አስቡበት። ከአስር ዓመት በኋላ ዛሬ የምትሰሩትን ነገር እየሰራችሁ፣ ዛሬ ያላችሁበት ቦታ ላይ ቆማችሁ፣ ዛሬ የምታስቡትን እያሰባችሁ ብታገኙት ደስተኛ ትሆናላችሁ ወይንስ ደግሞ ትቆጫላችሁ? መልሳችሁ ይቆጨኛል ከሆነ ዛሬ በትክክለኛ ቦታ ላይ ተገኝታችኋል። ብዙዎቻችን ስኬት የእድል ጉዳይ ወይንም ደግሞ የአንድ ቀን ታምር ይመስለናል። ነገር ግን እውነታው ከዚህ በፍጹም የራቀ ነው። ስኬታማ ሰዎች ከሌሎች የሚለዩት በገንዘባቸው ወይንም ደግሞ በዘራቸው አይደለም። እነሱ ከሌሎች የሚለዩት በሚያደርጓቸው ጥቃቅን ወሳኝ ልማዶች ነው። ከዓመታት በፊት የጀመራችሁትን ነገር ተስፋ ሳትቆርጡ ቀጥላችሁበት ቢሆን ኖሩ ዛሬ ህይወታችሁ ምን ያህል የተለየ ይሆን ነበር? እስቲ ለአንድ አፍታ ቆም ብላችሁ አስቡት ያንን ቢዝነስ፣ ያንን ትምህርት ወይንም ደግሞ ያንን ግንኙነት መሀል ላይ ባትተውት ኖሮ ዛሬ ያላችሁበት ቦታ ምን ይመስል ነበር? ብዙዎቻችሁ የምትጀምሯቸው ነገሮች ይኖሯሉ። ነገር ግን መዳረሻቸው ላይ አትደርሱ። እንግዲህ ልዩነቱ ያለው እዚህ ላይ ነው። ዛሬ የምንነጋገረው ስኬታማ ሰዎች የሚተገብሯቸው ስኬታማ ያልሆኑ ሰዎች ደግሞ ችላ የሚሏቸውን ስምንት ነገሮች ነው። እነዚህ ልማዶች የህይወታችሁን አቅጣጫ የመቀየር አቅም አላቸው። መንኮራኩሩን እንደገና መፍጠር አይጠበቅብም የሚለው አባባል እኔን ይመቸኛል። አንድ ሰው ከዚህ በፊት አድርጎት ከተሳካለት እናንተም ያንን መንገድ ተከትላችሁ ያለማችሁትን ሕይወት መገንባት ትችላላችሁ። እኔ አብሪሽ ማክ እባላለሁ በዚህ ቻናል ላይ ሰዎች አቅማቸውን አውጥተው የተሻለ ህይወት እንዲኖሩ የሚያግዙ የተረጋገጡ የስኬት መንገዶችንና የፋይናንስ ነፃነት መሮችን አጋራቸዋለሁ። በዛሬ ቪዲዮም ስኬታማ ሰዎች ከሌሎች ተለይተው የሚተገብሯቸውን ስምንት ወሳኝ የህይወት ልማዶችን በዝርዝር አስመለክታቸዋለሁ። እነዚህም ስምንት ነጥቦች ስኬታማ ሰዎች ከጠዋት ልማዳቸው ጀምሮ እስከ አእምሯቸው አመለካከት ድረስ ያለውን የሚሸፍን ሲሆን፣ ይህንን ቪዲዮ አይታችሁ ስትጨርሱ ለህይወታችሁ አዲስ አቅጣጫ የሚሰጥ ግልጽ ካርታ እጃችሁ ላይ ይኖራል። ይህን ቪዲዮ ተመልክታችሁ የነገርኳችሁን ነገሮች በህይወታችሁ ላይ ከተገበራችሁ በኋላ ስኬታማ ካልሆናችሁ እኔ ጋር መጣችሁ አብሪሽ ልክ አይደለም ማለት እኔ መውቀስ ትችላላችሁ። የዚህ ቪዲዮ ዋና ሀሳብም መጨረሻ ላይ ይገኛል። እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየታችሁን እንዳዘነጉ ቲንክ ኤንድ ግሮው ሪች የሚለውን መጽሐፍ ሳነብ አንድ እውነትን ተረዳው። የተወለድኩበት ሁኔታ፣ ያደግኩበት አካባቢ ወይንም ደግሞ አሁን ያለሁበት ሁኔታ መጻኢ ዕድሌን እንደማይወስነው ተመለከትኩኝ። ዋናው ነገር ህይወቴን ለመቀየር የሚያስፈልገኝን ትክክለኛ ልማድ በቦታ ላይ ማስቀመጤ ነው። ይህንን ሳደርግ የምፈልገውን ማግኘት እንደምችል ተረዳው። ስኬት እንደየሰዎች ፍላጎት ይለያያል። ለአንዳንዶች ሰላም ሰላምና ደስታ ነው። ለሌሎች ቤተሰብ፣ ገንዘብ ወይም ዝና ነው። ነገር ግን እኔ ለስኬት የምሰጠው ትርጉም ነጻነትን ነው። የምትፈልጉትን ነገር በምትፈልጉበት ጊዜ ከምትፈልጉት ሰው ጋር የማድረግ ነጻነት ነው። ይህንን ነጻነት ለማግኘት ደግሞ ስኬታማ ሰዎች የሚከተሏቸው ስልቶች አሉ። እነዚህንም ስልቶች አሁን አንድ በአንድ የምንመለከቱ ይሆናል። የመጀመሪያውና ምናልባትም በጣም ወሳኙ ነገር ማለዳ መነሳት እና ቋሚ የሆነ የጠዋት ልማድ ውስጥ መኖር ነው። ባደረኩት ጥናት እንዳረጋገጥኩት ከ80 እስከ 90 በመቶ የሚሆኑ ስኬታማ ሰዎች ማለዳ የመነሳት ልማድ አላቸው። እንደ ኒቻርድ ብራንሰን፣ ቲም ኩክ፣ የስታርባክስ ዋና ስራ አስፈጻሚ የነበሩት ሃዋርድ ሹልት ዘንን ብንመለከት ሁሉም ጠዋት 10 ሰዓት ተኩል እስከ 11 ሰዓት የመነሳት ልማድ አላቸው። ለምንድን ነው ይሄን የሚያደርጉት ካላችሁኝ፣ ራሳቸውን ለማሳደግ ለማንበብ ስፖርት ለመስራት ቀኑን በዝምታ ለመጀመር የራሳቸው የሆነ ጊዜ ስለሚያስፈልጋቸው ነው። ብዙ ሰዎች ለራሳቸው የሚሆን ጊዜ የላቸውም። እነዚህ ሰዎች ግን በሺዎች የሚቆጠሩ ሰራተኞች ቢኖሯቸውም፣ ቅድሚያ የሚሰጡት ግን ለራሳቸው እድገት ነው። እኔ የሌሊት ሰው አይደለውም፣ በጠዋት ተነስቼ አላውቅም የምትሉ ከሆነ ይህ ልማድ ብቻ መሆኑን ማወቅ አለባችሁ። ሰው በተለምዶ ግን ከባድ ነው ይሏቸዋል እናንተም ከባድ እንደሆነ ታምናላችሁ። ይህንን ተግባራችሁን ለማስተካከል ከእናንተ የሚጠበቀው ክሪካዲያን ሪትማችሁን ወይንም ደግሞ የእንቅልፍ ውደታችሁን ማስተካከል ብቻ ነው። ማታ ቲክቶክ ወይም ፊልም በማየት የምታባክኑትና አንድ ሰዓት ቀድማችሁ በመተኛት ጠዋት አንድ ሰዓት ቀድማችሁ ብትነሱና ያንን ሰዓት ለራሳችሁ ብትጠቀሙት ህይወታችሁ ምን ያህል ሊለወጥ እንደሚችል አስቡት። አንድ ጥናት እንደሚያሳየው ከሆነ የአንድ ትልቅ ኩባንያ ስራ አስፈጻሚ ወይንም ደግሞ ሲኦ የምንለው በአመት በአማካይ ስልሳ መጻሕፍትን እንደሚያነብ ይነግረናል። ይህ ማለት በአንድ ሳምንት ውስጥ ከአንድ መጽሐፍ በላይ ማንበብ ማለት ነው። የኢንዱስትሪ አናት ላይ ያሉ ሰዎች ይህንን ያህል ካነበቡ እኛ ምን ያህል ማንበብ ይጠበቅብን ይሆን? ይህንን ጥያቄ ለራሳቸው መልሱ። ስለ ቢዝነስ፣ ራስን ስለማስሻሻል፣ ስለ መንፈሳዊ ህይወት፣ ስለማንኛውም ነገር ማወቅ ብትፈልጉ የሁሉም ነገር መሰረት ምንጩ መጽሐፍ ነው። በዓለማችን ላይ የኖሩ ታላላቅ ሰዎች ያሳለፉትን ነገር፣ ችግራቸውን፣ ልማዶቻቸውን በሙሉ በመጽሐፋቸው ላይ ያስፈረውታል። ያንን ዕውቀት ለመቅሰም ደግሞ ግዴታ መጽሐፍ ማንበብ ይኖርባቸዋል። እዚህ ጋር ግን መጠንቀቅ ያለባችሁ በወሩ ስንት መጽሐፍ ማንበብ እንዳለባችሁ ሳታቅዱም በፍጹም አትጀምሩ። አእምሮና አካል ቀጥተኛ ግንኙነት አላቸው። አካላችን በጥሩ ሁኔታ ላይ ካልሆነ አእምሯችን በጥሩ ሁኔታ ሊሰራ አይችልም። እንደ ምሳሌ እንኳን ብታዩና ምሳ ከባድ ነገር ብትበሉ ከሰዓት በኋላ እንዴት እንደሚከብዳችሁ መመልከት ትችላላችሁ። ያ ድካም የምግብ ውጤት እንደሆነ ታውቃላችሁ። ስኬታማ ሰዎች ይህንን ስለሚያውቁት ጠዋት ወይንም ደግሞ ማታ ቋሚ የሆነ እንቅስቃሴ ያደርጋሉ። ብዙ ጉልበት ሲኖራቸው ደግሞ ለዓላማቸው ለመስራት ኢንስፓየር ይሆናሉ። የዚህ ጥቅምን ካስተዋላችሁ ከገባችሁ ቢያንስ በሳምንት አራት ወይንም አምስት ጊዜ እንቅስቃሴ አድርጉ። አራተኛውና በጣም ፓወርፉል ልማድ የምንለው ግቦችን በወረቀት ላይ መጻፍ ነው። በ1970ዎቹ ሃርቫርድ ዩኒቨርሲቲ ባደረጉ ጥናት ከተመራቂ ተማሪዎች ውስጥ 3 በመቶ የሚሆኑት ብቻ ግባቸውን እንደሚጽፍ ይነግረናል። ከ10 ዓመት በኋላ በተደረገ ክትትልም፣ እነዚህ 3 በመቶ የሚሆኑት ሰዎች ግባቸውን ካልጻፉ 97 በመቶ ሰዎች ድምር ውጤት የበለጠ ስኬታማ ሆነው ተገኝተዋል። ለምን ካላችሁ፣ ግብን መጻፍ ህልምን ወደ እውነት የመቀየሪያ የመጀመሪያው እርምጃ ነው። በአእምሮ ላይ ያለን ነገር በወረቀት ላይ ስናሰፍረው ግልጽነት ይኖረዋል፣ ለመተግበር ቀላል ይሆናል። ለምሳሌ 127 ሲባዛ በ47 ስንት ነው ብዬ ብጠይቃችሁ በቀላሉ ለመመለስ ትቸገራላችሁ? ወረቀትና ብዕር ግን ብሰጣችሁ በቀላሉ ትሰሩታላችሁ። ሕይወትም እንደዚህ ነው የሚሰራው። ግባችሁን ስትጽፉት ውስብስብ የሚመስሏችሁ ነገሮች ቀለል ብለው ይታያችኋል። በየቀኑ ግቦችን የመጻፍና የመከለስ ልማድ ይኑሯችሁ። አብዛኞቹ ሚሊዮነሮች ወደ ስኬት ከመድረሳቸው በፊት በአማካይ ሰባት አማካሪዎች እንደነበሯቸው ይነገራል። አማካሪ ማለት እናንተ ልትሄዱበት በምትፈልጉት መንገድ ላይ ቀድሞ የሄደ ሰው ማለት ነው። የእነሱን የ20 ዓመት ልማድ እናንተ በሁለት ዓመት ውስጥ እንድትማሩት ይረዷቸዋል። ስህተታቸውን እንዳደግሙት በማድረግ ጊዜያችሁንና ገንዘባችሁን ያድኑላችኋል። እኔ ለስኬታማ ሰዎች የምሰጣቸው ነገር የለም ብላችሁ አታስቡ። ስኬታማ ሰዎች የደረሱበት ከደረሱ በኋላ ሌሎችን በመርዳት ትልቅ እርካታን ያገኛሉ። አማካሪዎች ሁለት አይነት ናቸው የምትከፍሏቸውና በነፃ የምታገኟቸው። ለምሳሌ እኔ የምከፍላቸው አማካሪዎች አሉ፣ በየሳምንቱ እንገናኛለን። እነሱ ለእኔ ስኬት ኃላፊነት ይወስዳሉ። በነፃ የማገኛቸው ጓደኞችም አሉ። እናንተም የምትከፍሉት ባይኖራችሁ እንኳን በዙሪያችሁ ስኬታማ ከሆኑ ሰዎች፣ ከኢንተርኔት ላይ ከምታገኟቸው ሰዎች በቀላሉ መማር ትችላላችሁ። በተፈጥሯችን ፖዚቲቭ ሆነን ነው የምንወለደው። ነገር ግን ዓለም ይህንን አመለካከታችን ሊቀይረው ይችላል። ስኬታማ ሰዎች የራሳቸውን ፕሮግራም ያደርጋሉ፣ አእምሯቸውን በፖዘቲቭ ነገር ይሞላሉ። ለምን ይህን ያደርጋሉ ካላችን፣ እንደ ምሳሌ እንኳን ብታዩት በአንድ ቆሻሻ ባሊ ውስጥ በቱቦ ውሃ ብትለቁበት ከጊዜያት በኋላ መጥታችሁ ብትመለከቱት ቆሻሻው ሙሉ በሙሉ ወጥቶ ታገኙታላችሁ፣ ንጹህ ውሃን በምትኩ ታገኛላችሁ። አእምሯችሁም እንደዚህ ነው የሚሰራው። ስለዚህ እናንተ በየዕለቱ አእምሯችሁን በፖዚቲቭ ሀሳብ መግሏት አለባችሁ። ውስጣዊ ድምጻችሁ እናንተን የሚገነባ እንጂ የሚያፈርሳችሁ መሆን የለበትም። አሉታዊ ሐሳብ ሲመጣባችሁ ወዲያውኑ በአወንታዊ ሐሳብ ቀይሩት። ይህንን አልፎ አልፎ የምታደርጉት ሳይሆን ቀኑን ሙሉ የምትለማመዱት መሆን አለበት። አይቻለውም፣ አቅም አለኝ፣ ይሳካልኛል እያላችሁ በየዕለቱ ራሳችሁን አበርቱ አልፎ አልፎ ሳይሆን በየዕለቱ። ለስኬታማ ሰዎች ውድቀት የሚባል ነገር የለም። ያለው ነገር ቢኖር መማርና መሻሻል ብቻ ነው። እንዲያውም ስኬታማ ሰዎች ከአማካይ ሰው የበለጠ ብዙ ጊዜ እንደሚወድቁ መረጃዎች ያሳዩናል። የሆንዶ መስራች ስኬት ማለት 99% ውድቀት እንደሆነ ይነግረናል። ማይክል ጆርዳንን ብትመለከቱ በሺህ የሚቆጠሩ ኳሶችን በመሳትና ብዙ ጨዋታዎችን በመሸነፍ ነው በመጨረሻም አሸናፊ የሆነው። ውድቀት የመንገዳችሁ መቋረጥ ሳይሆን ወደ ትክክለኛው መዳረሻ የሚወስዳችሁ አቅጣጫ ጠቋሚ ነው። አንዱ መንገድ ካልሰራላችሁ መንገዱን ቀይሩት እንጂ መዳረሻችሁን አትተውት፣ አትዘንጉት፣ አትቀይሩት። ስምንተኛውና የመጨረሻው ሐሳብ በፍጹም የጀመራችሁትን ነገር አለማቆም ነው። ሚስጥሩ ቀላል ነው። በጀመራችሁት ነገር ላይ ከእናንተ ጋር ከሚወዳደሩ ሰዎች በላይ ረጅም ጊዜ መቆየት ነው። አብዛኛው ሰው ይጀምራል እንጂ አይጨርስም። እናንተ ግን ማድረግ ያለባችሁ ማሰብ የሚኖርባችሁ ወይ ይሳካልኛል፣ ወይንም ደግሞ እየሞከርኩ እሞታለሁ ብላችሁ ከወሰናችሁ ማንም ሊያስቆማችሁ እንደሚያችል ማሳየት ነው። አብርሃም ሊንከንን ተመልከቱ። ስንት ጊዜ ወድቆ ስንት ጊዜ ተሸነፉ የፕሬዚዳንትነቱን ወንበር እንዳገኘ? ስኬታማ ሰዎች ከሌሎች ሰዎች የሚለዩት ችግር ስለማያጋጥሟቸው ሳይሆን ችግር ሲያጋጥማቸው በፍጹም ስለማያቆሙ ስለማይሰበሩ ወደ ኋላ ስለማይመለከቱ ወደፊት ብቻ ስለሚጓዙ ስለዚህ ዶንት ጊቭ አፕ በፍጹም ተስፋ አትቁረጡ ወዳጆች በመጨረሻም ከላይ የተጠቀሱትን ልማዶች ወደ ህይወታችሁ ማስገባት ከቻላችሁ የፈለጋችሁትን ነገር ለማሳካት ጊዜ ብቻ ነው የሚወስድባችሁ ይህንን ሁሌ ማስታወስ ከአስር ዓመት በፊት የተዋችሁትን ነገር ባትተውት ኖሩ ዛሬ ማን ተሆኑ ነበር? አሁንም ቢሆን ጊዜው አረፈድም። ዛሬውኑ ጀምሩት። ይሄንን ቪዲዮ ጠቃሚ ሆኖ ካገኛችሁትና ራሳችሁን ለማሳደግ ቁርጠኛ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የእኛ ፋሚሊ መሆን ትችላላችሁ። በቀጣይ ላይፍ ሌሰን እስከምንገናኝ ድረስ ጊዜያችሁን በዋጋ ተጠቀሙት ባይ